ዛሬ ደግሞ ለየት ባለ ቪዲዮ እንደምትመለከቱት ይህንን ወርቅ እንዴት እህታችን ገዝታ ይዤላችሁ ብቅ ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦች ሁላችሁንም ሰላም ብያለሁ ብያላችሁ፣ በክፋይንካችሁ አላህ ይጠብቃችሁ። ውድ ቤተሰቦች ዛሬ እንደተለመደው በአዲስ ቪዲዮ ብቅ ብያለሁ ማለት ነው። ቀኑ ሰኞ ነው፣ ኦክቶበር 27 2025 በዛሬ በሰኞ የቀኑሮ የምትመለከቱትን ወርቅ የዘወትር ተከታታይ ገዝታ ብቅ ብላለች ማለት ነው። እንደምትመለከቱት እና ወዶች ይህ ግራሙ አስራ አራት ግራም ነው። ሁሉም በሁሉም ማለት ነው አስራ አራት ግራም ነጥብ ዘጠኝ ማለት ነው። የገዛችው እንግዲህ ካሰሪ ዋጋ ሄዳ እንግዲህ፣ እህታችን አላህ ይባርክልሽ በመጀመሪያ ማሻ አላህ ተባረካላ እሷ እንዳለች ከሆነ እኔ በፊት ለወርቅ ምንም ግድ የለኝም ነበር፣ ነገር ግን የአንችን ቪዲዮ ማየት ከጀመርኩ ወዲህ ነው ይህንንም ልገዛ የቻልኩት ስትለኝ የምር ደስ አለኝ። ሀቂቃ እንዴ! ይህም እኮ አንድ ቁብ ነገር ነው ብዬ በራሴ በቃ ደስ አለኝ፣ ለራሴም ለሷም ማለት ነውና፣ ሀባይ ለወርቅ ግድ የለኝም ምንም አይመስለኝ ወርቅ ለምትሉ ልጆች ግዙ ግዙ ግዙ ነው የምለው። እና እንግዲህ ገንዘብ የሌላችሁ አላህ እርዚቃችሁን ያስፋላችሁ። ለሁላችንም አላህ የተሻለውን ነገር ይምረጥልን እና ወርቅ ግዙ። ይሄንን እንግዲህ እኔ የምሰራበት ቦታ ሄደ ካሰሪዋ ጋር አብራ እኔ ገዛችሁ ማለት ነው። በእርግጥ ካሜራው ቪዲዮ ላይ ነጭ አድርጎታል ወርቁን ማለት ነው። ያው እንግዲህ ከመብራቱ መሰለይ ካለችበት ቤትና ስቀጥ እንደዚህ ሆኗል። ግን መግቢያ ላይ ጥሩ ነው። እዛ ማየት ትችላላችሁ። እንደውም በፎቶ አስቀምጨላችኋለሁ። ምርጫዋ አሪፍ ነው። በፎቶ ልክ እንደዚህ እንደምታዩት ማለት ነው የጆሮ የጣትና የአንገት የሁለት ጣት አለው ማለት ነውና ቃሪያ ቅርጽ ወይም ለውዝ ይሉታል። ወርቅ ቤት ለውዝ ነው የሚሉት። ይሄንን የአንገቱን ማጫወቻውን እና አሪፍ አመራረጥ ነው ብዬ ነው የማስበው። እና እንዴት አሰባችሁት? እንዴት አያችሁላት? እንግዲህ እህታችን አላህ ይባርክልሽ ማሻ አላህ ተባረክ፣ ራህማን ብያለሁ ሀቢበቲ። ከዛ ውጭ ወርቅ ግዙ ኑ ግዙ። እንግዲህ እኔ በሰጥኋት አድራሻ ነው እህታችሁን ሄዳ እየገዛችው፣ አሰሪ ዋጋ አብራ መርጣ ማለት ነው።